ሀለሉያ። ሰላም ሰላም፣ ቅዱሳን የእውነት ህይወት ሚዲያ ቤተሰቦች እንደምን አላችሁ? ወደ ቻናላችን እንኳን በሰላም መጣችሁ እላለሁ። የዚህ ፕሮግራም አዘጋጅና አቅራቢ ጋር ሰው። ውድ የዚህ ቻናል ሚዲያ ቤተሰቦች፣ እንግዲህ ፕሮግራማችን ተከታታዮች ከምስረታው ጀምሮ እስከ ቅርብ ጊዜ ድረስ ይህ ቻናል የኢየሱስ ክርስቶስ የፍቅር ንጉስ ቻናል በመባል ሲጠራ የቆየ ቢሆንም በተደጋጋሚ በውስጥ መስመር በተለያዩ የጌታችን ኢየሱስ ክርስቶስን አዳኛቸው አድርገው ባልተቀበሉት ዘንድ የሃይማኖት ድርጅት ቻናል አድርገው በተሳሳተ መንገድ ስለሚመለከቱት በተደጋጋሚ ይመለከቱት ስለነበረ በዚህ መሰረት ወቀሳ ስለቀረበ የጌታችን መድኃኒታችን ኢየሱስ ክርስቶስ ንጉስነት ለሁሉም የሰው ዘር በመሆኑ በተለይ የጌታችን ኢየሱስ ክርስቶስን አዳኝነት ለማያውቁ አእምሯቸውን ለመጠንቀቅ ሲባል ለእነሱ አእምሮ ሲባል የቻናሉ ስም የእውነት ህይወት ሚዲያ ተብሎ ተሰይሟል። ይህ ስም እንግዲህ ሃይማኖታዊ መልክ ባልያዘ መልኩ የተዘጋጀ ቢሆንም ኢየሱስ ክርስቶስ ግን ራሱ በዮሐንስ ወንጌል ምዕራፍ 14 ቁጥር ከ5 ከ6 ቶማስ በጠየቀው ጊዜ ቶማስም ጌታ ሆይ ወደምትሄድበት አናውቅም፣ እንዴትስ መንገዱን እናውቃለን? ባለው ጊዜ ኢየሱስ ክርስቶስ በቁጥር ስድስት ላይ እኔ ወንድም እኔ መንገድም እውነትም ህይወትም ነኝ፣ ከኔ በቀር ወደ አብ የሚመጣ የለም ብሎ በተናገረው መሰረት ነው እንግዲህ ስያሜው ይወጣለት እንግዲህ ሁላችንም እንደምንገነዘበው ክርስቶስ የሌለበት ህይወት ክርስቶስ የሌለበት የእውነት ህይወት አይደለም። ክርስቶስ ያለበት ደግሞ የእውነት ህይወት ነው። በዚህ ምክንያት እንግዲህ የእውነት ህይወት ተብሎ ተሰይሟል ማለት ነው ቻናሉ። እንግዲህ ይህን በአክብሮ ከተናገርኩ በኋላ ወደ ዛሬው ፕሮግራማችን ስንተላለፍ እንግዲህ ትንሽ ክሊፑን እንዳያችሁት ምንም እንኳን እንደዚህ አይነት ሚዛን የደፋ ቁም ነገር ያላቸው ዜና ልንሰማ የሚገባው በኢትዮጵያ ከተቋቋመው የኢትዮጵያ አብያተ ክርስቲያናት ካውንስል ሚዲያ ሊሆን ቢገባውም በሙክራ ሚዲያ ባገኘነው መረጃ መሰረት የእግዚአብሔርን እኔና እናንተ እንግዲህ ባለንበት ዘመን ላለፉት 50 ዓመታት የእግዚአብሔርን መንግስት በድንቅና በተለይ በፈውስ አገልግሎት ዙሪያ በብዙ ሚሊዮን የሚቆጠሩ ሰዎችን እያገለገለው ያለው ወንድማችን አባታችን የሰባ ሁለት ዓመቱ አገልጋይ ፓስተር ቤንሂን ወደ ኢትዮጵያ በፈረንጆች አቆጣጠር እንደ አዘጋጆቹ መረጃ መሰረት እንግዲህ በማርች 27 2026 በፈረንጆቹ አቆጣጠር ወይም ደግሞ በኢትዮጵያ አቆጣጠር መጋቢት 18 2018 እንደሚመጡ በይፋ ተገልጧል። እንግዲህ የተከበሩ እግዚአብሔር አገልጋዮች በተለይ ደግሞ አገልጋይ ቤኒሂን ወደ ኢትዮጵያ በሚመጡበት ዜና በጣም ትልቅ ዜና ነው። በእውነት በዚህ አጋጣሚ ጌታን አመሰግናለሁ። እኔ ላለፉት 26 ዓመት እንግዲህ ወደ ኢትዮጵያ ተመልሼ አላቅም፣ ግን በጣም የሚገርማችሁ በኮፐን ሄገን ሚዲያ ላይ ነው ሲናገሩ የሰማኋቸው እና በዛ ላይ ጃንዋሪ ላይ እመጣለሁ ብለው ሲናገሩ ሰምቻቸው ነበረ። ፓስተር ቤኒሂን የሚገርመው እንግዲህ በእኔ ወደ ኢትዮጵያ ልገባ ባሰብኩበት ወር አካባቢ ነው የሚመጡት ብዬ ነበር ያሰብኩት። ግን አሁን ከአዘጋጆቹ እንደተሰማ ነው እንግዲህ በመጋቢት 18 ነው እኚህ ታላቅ የእግዚአብሔር ሰው ወደ ኢትዮጵያ የሚመጡት ማለት ነው። ይሄ ትልቅ ትርጉም ያለው በተለይ ደግሞ ለሁላችንም በተለይ ለኢትዮጵያውያኖች በጣም ትልቅ ኒውስ ነው በጣም ትልቅ ኒውስ ነው ሁላችንም ይህንን ዜና ለብዙ ሰዎች ማስተላለፍ አለብን ምክንያቱም ኢትዮጵያ በእኚህ ትልቅ አገልጋይ እንግዲህ ልትጎበኝ የተዘጋጀችበት ጊዜ ነው ብዬ ነው ማምነው እና በእውነት ሁላችንም በተለይ ደግሞ በጌታ ያለን ሰዎች የወንድማችንን እንትን የምናውቀው ይመስለኛል። ምክንያቱም በጣም ትልቅ ስራ እግዚአብሔር በሳቸው ላይ ብዙ ስራ ሰርቷል። ብዙ ነገር አይተናል። ስለዚህ አሁን እግዚአብሔር ደግሞ እንግዲህ ወደ ምድራችን ፓስተር ቤኒን መጡ ማለት በጣም ትልቅ የእግዚአብሔር አጀንዳ፣ ትልቅ ጉብኝት የሚጠብቀን ይመስለኛል። እና እንደ እግዚአብሔር ፍቃድ እንግዲህ እኔም ራሴ ማርች ላይ ወደ ኢትዮጵያ ሄዳለሁ ብዬ አስባለሁ። እንግዲህ ከስድስት ዓመት በኋላ እንግዲህ ለመጀመሪያ ጊዜ ነው ወደ ኢትዮጵያ የሚሄደው፣ እና ነገሩ እንዴት እንደተገጣጠመ በጣም ይገርመኛል። ምክንያቱም እኔ ያሰብኩት አልነበረም፣ ግን እግዚአብሔር ያሰበው ሆነና እኚህ ታላቅ የእግዚአብሔር ሰው በጣም ብዙ ፕሮግራማቸውን ተከታታይ ያለው ጉድ ሞርኒንግ ሆሊ ስፒሪትንም አንብብ ያለው ብዙ ፕሮግራሞችን በተለይ ደግሞ እኔ በነበርኩበት በተለይ በነበርኩባቸው በስደት በነበርኩባቸው ሀገሮች ከምከታተላቸው አንዱና በጣም ውስጤን ሲማርከው የነበሩ ሰው ናቸው። እና እንግዲህ በእሳቸው ውስጥ ነው መንፈስ ቅዱስ በሙላት የሚሰራው። እና በጣም ትልቅ መረዳት አግኝቻለሁ ከሳቸው ህይወት። ስለዚህ ይሄ ደግሞ ለሁላችንም ለኢትዮጵያውያኖች ትልቅ ጊፍት ነው ትልቅ ስጦታ ነው። እና በተለይ ውጭ ሀገር የምንኖር በተቻለን መጠን መጋቢት ላይ ኢትዮጵያ ነቅለን መግባት አለብን። እና በእውነት እኚህን ሰው ከጎናቸው ሆነን መንፈስ ቅዱስ ኢትዮጵያ ውስጥ በስፋት ሲሰራ ማየት እንፈልጋለን። እና ጌታ ይባረክ በእውነት በህይወት ዘመናችን እሳቸው በህይወት ዘመን እያሉ እንግዲህ ወደ ምድራችን ኢትዮጵያ ሊያገለግሉ መምጣታቸው በጣም ትልቅ ዜና ነው። እና እግዚአብሔር የዛ ሰው በለን። እንግዲህ እኔ በማርች ኢትዮጵያ እገባለሁ ብዬ አስባለሁ እንግዲህ ሁላችንም እንደምንገባ አስባለሁ። ይሄንን ኒውስ በተቻለን መጠን ሁላችንም በሄድንበት በደረስንበት ቦታ ሁሉ ልንናገረው ይገባል። ምክንያቱም ለምንድን ነው ይሄንን የምለው? ብዙ ሰዎች መፈታት አለባቸው። ብዙ ሰዎች ከታሰሩበት የአካልም ይሁን የመንፈስ እስራት መዳን አለባቸው። እንግዲህ ኃይሉን እያያችሁ ነው ሁላችንም እና በተለይ ደግሞ ቅዱሳን ለሁሉም በተለይ ይሄ ኢትዮጵያ የምትድንበት አንዱና ትልቁ አጋጣሚ ነው እና በዚህ ላይ የሱስ የእግዚአብሔር መንፈስ ነው እሳቸው ላይ ያለው እና በትክክል ሲሰራ ለብዙ አመት ብዙዎቻችን ዊትነስ ሆነናል፣ አይተናል። በብዙ ሚሊዮን የሚቆጠሩ ሰዎች ድነዋል በእሳቸው ፕሮግራም። ስለዚህ ብዙ ሰው እንዲመጣ ብዙዎቻችን በተለይ ደግሞ የግል ሚዲያ ላለን ያለን ሰዎች ሁሉ ባገኘነው አጋጣሚ በቲክቶክ፣ በዩቲዩብ፣ በሶሻል ሚዲያ ላይ ይሄንን ዜና ይሄ ትልቅ የሆነ ዜና ለሁሉ ሰዎች እንዲደርስ ማድረግ መቻል አለብን። ምክንያቱም ይሄ ኢትዮጵያ የምትጎበኝበት ጊዜ ነው ትልቅ አጀንዳ እግዚአብሔር በምድራችን ላይ እንዳለው ያሳያል። በተለይ ኢትዮጵያ፣ በተለይ ከሁላችንም በላይ እንግዲህ ሁላችንም እንደምናውቀው ከሁሉ በላይ ኢየሱስ ክርስቶስን ትፈልጋለች ኢትዮጵያ። ለኢትዮጵያ መፍትሄ የሚሆነው አንዱና አንዱ ብቸኛው መንገድ ኢየሱስ ክርስቶስ ብቻ ነው፣ ወንጌል ብቻ ነው። ከዚህ ውጭ ሌላ ምንም ነገር ሊሆን አይችልም ኢትዮጵያ ውስጥ። ስለዚህ ህዝቡ ወንጌልን ሲያውቅ መከባበርን፣ መዋደድን አብሮ መኖርን ይለምዳል። ይሄ ብቻ ነው ኢትዮጵያ ውስጥ የሚያስፈልጋል። እና ይሄ ዜና በጣም ትልቅ ዜና ነው፣ በጣም ትልቅ ዜና ነው። እንኳን ለሁላችንም እንኳን ደስ አለን፣ እንኳን ደስ አላችሁ እላለሁ። የተቻለን መጠን ይህንን ኒውስ ለብዙ ሰዎች ማስተላለፍ አለብን። እንግዲህ ዜናውን የሰማሁት ያው ከምኩራብ ሚዲያ ነው። ብዙዎቻችሁ ያንን ሚዲያ እንዳዳመጣችሁት ገምታለሁ። እንግዲህ ቢቻል ያው በካውንስሉ ሚዲያ ላይ ብንሰማው ጥሩ ነበር። ምክንያቱም አንዳንድ ጊዜ አንዳንድ መረጃዎች ትክክለኛነታቸውን ለማረጋገጥ በጣም ከባድ ነው። ምክንያቱም ሁላችንም የራሳችን ቻናል አለን እና በዚህ አጋጣሚ እንዲህ አይነት ትልልቅ ኢቨንቶች በሚኖሩበት ጊዜ ካውንስሉ የራሱን ሚዲያ ተጠቅመው አናውንስ ቢያደርግ የበለጠ ጥሩ ነው ባይ ነኝ። እንግዲህ እና እንግዲህ ማርች እንገናኝ። በተለይ ደግሞ ስለ ቤኒን ስለ አንጋፋው የእግዚአብሔር ሰው ቤኒን የተለያዩ ፕሮግራሞችን ለማቅረብ ሞክራለሁ። ብዙዎቻችሁ ይህንን አድርጉ። ሁላችንም ተባብረን ህዝባችንን ካለበት የሃይማኖት እስራት እንዲወጣ እንጸልይ። በተለይ ደግሞ ለአገልጋይ ቤኒሂን መጸለይ አለብን፣ ለሕዝቦቻችን፣ ለአዘጋጆቹ እና በጣም ትልቅ ዝግጅት እንደሚሆን አስባለሁ። እግዚአብሔር እንግ የዛ ሰው ይበለል። ተባረኩልኝ። እንግዲህ በሚቀጥለው በሌላ ፕሮግራም እስከምንገናኝ ሰው ነኝ መልካም ጊዜ ሁላችሁ ብዬ እሰናበታለሁ።